ሰላም ሰላም፣ እንዴት ናችሁ ውድ ተማሪዎቻችን? እንግዲህ በባለፈው ትምህርታችን ስለማባዛት አንዳንድ ነገሮች ለማየት ሞክረን ነበር። በተጨማሪም ደግሞ የጊዜ ቤት ለማየት ሞክረን ነበር። እንግዲህ እነዚህን ከሞከርነው በኋላ ቀጥታ ደግሞ ምን ተረዳን? ስለ ጊዜ ቤት ሸመደድናቸው ወይስ በቃላችን አላወቅናቸው? የሚሉትን ዛሬ ከእኔ ጋር ቁጥሮችን እያባዛን የምናይ ይሆናል ማለት ነው። አብራችሁ ቆዩ። ሰው እንግዲህ ማባዛት ወይም በሁለት ቁጥሮች መካከል ይች ምልክት ካለች ምን እያላችሁ ነው ማለት ነው? ሁለቱን ቁጥሮች አባዟቸው እየተባለ ነው ማለት ነው። ሰው ምን ማለት ነው? አምስት ሲባዛ በሶስት ነው የተባለው አንዱ አብዢ፣ አንዱ ተባዢ ነው የሚሆነው ማለት ነው። እዚጋ አብዢ ማን ነው? ሶስት፣ ተባዢው አምስት ነው ማለት ነው። አምስት ሲባዛ በሶስት ምን ማለት ነው? በሌላ ንግግር አምስትን ስንቴ ይደምሯት እያለ ነው? ሶስት ይደምሯት እያለ ነው ማለት ነው። ይኸው አምስት ሲደመር አምስት ሲደመር አምስት አምስት ሲደመር አምስት ሲደመር አምስት ከአምስት ሲባዛ በሶስት ጋር እኩል ነው ማለት ውጤታቸው ሶ አምስት ሲደመር አምስት አስር አስር ሲደመር አምስት አስራ አምስት ማለት ነው ሶ አምስት ሲባዛ በሶስትም ጊዜ ቤታችን ለሄዳችሁ ብትፈልጉት ስንት ነች ማለት ነው አስራ አምስት ነች ማለት ነው አስራ አምስት ይሆናል ማለት ነው ኔክስት ያለችውን እኔስቲ ምን ይላል ይሄ ደግሞ ሁለተኛው ጥያቄያችን ስድስት ሲባዛ በሰባት እያለ ነው ስድስት ሲባዛ በሰባት እያለ ነው ሶስት ስድስትን ስንቴ ደምሩት እያለ ነው ማለት ነው ሰባቴ ስለዚህ ሲሰሩ ምንድነው ስድስት ሲደመር ስድስት ሲደመር ስድስት ሲደመር ስድስት ሲደመር ስድስት ሲደመር ስድስት እያለ ነው ማለት ነው ስንትሆን አሁን ሰባተኛ ይሆን ስድስት ሶ ስድስት ሲባዛ በሰባት በሌላ ንግግር ምን ማለት ነው ስድስትን ሰባቴ ደምሩት ስለዚህ ትደምሩላታላችሁ ስድስት ሲደመር ስድስት አስራ ሁለት አስራ ሁለት ሲደመር ስድስት አስራ ስምንት 18 ሲደመር 6 24 24 ሲደመር 6 30 30 ሲደመር 6 36 36 ሲደመር 6 ስንት ነው አርባ ሁለት ስለዚህ ስድስት ሲባዛ በሰባት ስንት ነው ማለት ነው ስንት ነው ማለት ነው ስድስት ሲባዛ በሰባት አርባ ሁለት ነው ማለት ነው ሶ እቺኛው አርባ ሁለት ነው ማለት ነው ስለዚህ የሚደጋገሙ ተመሳሳይ መጠን ያላቸውን የመደመር የሚደጋገሙ ተመሳሳይ መጠን ያላቸውን መደመሮች በአጭሩ ለመግለጽ ምን እንጠቅማለን ማባዛት ስለዚህ በዚህ መንገድ እያሰራን እንሄዳለን ማለት ነው ስለዚህ ስድስት ሲባዛ በሰባት ስንት ነው ማለት ነው በሌላ አነጋገር አርባ ሁለት ነው ማለት ነው ስለዚህ ስምንት ሲባዛ በአራት ስንት ነው ማለት ነው ስለዚህ አሁን ስምንትን አራት ጊዜ መደመር ነው ግን እንደዚህ መሆን የለብንም ጊዜ ቤት አይተናል ስለዚህ ስምንት ሲባዛ በአራት ስንት ነው ማለት ነው ሰላሳ ሁለት ነው ማለት ነው ስምንት ሲባዛ በአራት ስንት ነው ማለት ነው ሰላሳ ሁለት ከፈለጋችሁ ስምንትን ስንት የደምሩት አራት ደምሩ። ግን ጊዜ ቤታችን እንደሚያሳየን ስነው ስምንት ሲባዛ በሶስት ሰላሳ ሁለትም ስለዚህ ሰላሳ ሁለትም ሌላ የተሰጠን ጥያቄ ደግሞ ስንት ነው አስር ሲባዛ በዜሮ እንግዲህ አንድ ህግ መጀመሪያ ላይ ለማየት ሞክረን ነበራል። አንድ ህግ መጀመሪያ ላይ ለማየት ሞክረ ነበር። ይህ ምን ይባላል? ማንኛውም ቁጥር ከዜሮ ጋር የሚባዛ ከሆነ ውጤቱ ዜሮ ነው የሚል ለማየት ሞክረ ነው። ስለዚህ አስር ሲባዛ በዜሮ ስንት ነው ማለት ነው ዜሮ ነው ማለት ነው። ኢሚዲየትሊ ዜሮ። ምክንያቱም ማንኛውም ቁጥር ከዜሮ ጋር ተባዛ ስንት ነው ማለት ብለናል ዜሮ ስለሆነ ዜሮ ነው ማለት ነው። ሶ እነዚህን አይተን ነበር፣ እንቀጥላለን። ሌላው የተሰጠን ጥያቄ ስንት ነው አስራ አንድ ሲባዛ በሁለት አንድ ተብለናል። ሌላ የተሰጠን ጥያቄ ስምንት ሲባዛ በዘጠኝ ተብለናል። ሌላ የተሰጠን ጥያቄ ሶስት ሲባዛ በአራት ተብለናል። ዘጠኝ ሲባዛ በአምስት ተብለናል። ሶ ዘጠኝ ሲባዛ በአምስትም ተብለናል ማለት ነው። ዘጠኝ ሲባዛ በአምስት ስንት ነው የሚለውንም ተብለናል ማለት ነው። ስለዚህ እነዚህ አራት ጥያቄዎችን እንሰራለን ማለት ነው። ስለዚህ ምን ይባላል? አስራ አንድ ሲባዛ በሁለት ነዋል። ስለዚህ አስራ አንድ ሲባዛ በሁለት ሲምፕሊ አስራ አንድን ሁለት ጊዜ መደመር ማለት ነዋል፣ ግን በጊዜ ቤታችን መሰረት አስራ አንድ ሲባዛ በሁለት ስንት ነው? ሀያ ሁለት አይደል? ሀያ ሁለት ይሆናል ማለት ነው። ሀያ ሁለት ይሆናል። ሁለተኛው ጥያቄ ደግሞ ስምንት ሲባዛ በዘጠኝ እያለ ነው። ስምንት ሲባዛ በዘጠኝ፣ ስምንት ሲባዛ በዘጠኝ ስንት ነው? ስምንትን ስንቴ ደምሯት እያለ ነው ማለት ነው። ዘጠኝ ጊዜ ደምሯት እያለ ነው። ስምንትን ዘጠኝ ጊዜ ደምሯት ማለት ነው። ስለዚህ አሁን ስሰሩት ስምንት ሲደመር ስምንት ሲደመር ስምንት ሲደመር ስምንት ሲደመር ስምንት ሲደመር ስምንት ሲደመር ስምንት ሲደመር ስምንት ስንት ሆነ? አንድ ቀረናል፣ ሲደመር ስምንት ስለዚህ አሁን ይሄ በጣም ሎንግ ሜትድ ነው አይደል? ሲደመር ሶ ማባዛት ምንድን ነች ማለት ሲምፕል ዌይ ሆነች ማለት ነው። ስለዚህ ስምንት ሲደመር 8 አሁን ለምሳሌ ስንት ነው? 16 16 ሲደመር 8 24 24 ሲደመር 8 32 32 ሲደመር 8 40 አርባ ሲደመር 8 48 48 ሲደመር 8 56 56 ሲደመር 8 64 64 ሲደመር 8 ስንት ነው ማለት ነው? 72 ነው ማለት ነው። ስለዚህ ይሄ አሁን በጣም አሰልቺ መንገድ ነው። ስምንት ሲባዛ በዘጠኝ እኛ ከጊዜ ቤታችን በመሸምደት ስንቶች ማለት ሰባ ሁለት መሆኗን እናውቃለን ማለት ሰባ ሁለት መሆኗን እናውቃለን ማለት ነው። ሌላ ለምሳሌ ሶስት ሲባዛ በአራት። ስለዚህ ሶስት ሲባዛ በአራትን ደግሞ ወደ ታች ሶስት ወደ ላይ አራት ሄዳችሁ ስለዚህ ስንትር ማለት ሶስት ሲባዛ በአራት አስራ ሁለት ታገኛላችሁ ማለት ነው። አስራ ሁለት እናገኛለን ማለት ነው። ዘጠኝ ሲባዛ በአምስት ዘጠኝ ሲባዛ በአምስት ስንት ነው? ዘጠኝ ሲባዛ በአምስት ስንት ነች? አርባ አምስት አል ምክንያቱም ዘጠኝን ስንት ይደምራት እያለኝ አምስት ጊዜ ስለዚህ መደመር ትችላላችሁ ማለት ነው። ዘጠኝን አሁን አምስት ጊዜ መደመር ትችላላችሁ ማለት ነው። ሌላ የተሰጠን ጥያቄ ደግሞ ስንት ነው? ስድስት ሲባዛ በስምንት እና አንዱ ደግሞ ስምንትን ሲባዛ በስምንት የሚሉ ነው ማለት ነው። ስለዚህ ስድስት ሲባዛ በስምንት ምን ማለት ነው? ስድስትን ስምንት ጊዜ ደምራት እንደማለት ነው። እንግዲህ አሁን እዚች ጋ ስለ ስምንት ስለሰራን ስንቴ ጊዜ ነው የሚለ ስድስትን ይቻል። ስለዚህ ስድስትን ስምንት ጊዜ መደመር ማለት ማለት ስድስት ሲደመር ስድስት ሲደመር ስድስት እያላችሁ መቀጠል ነው፣ ወይ ደግሞ ስምንትን ስንት ጊዜ ይደምራት ማለት ነው። ስድስት ጊዜ በዚህ በሌላ ንግግር ምን ማለት ነው? ስምንትን ስድስት ጊዜ ይደምራት ማለት ነው። ስለዚህ ስምንት ሲደመር ስምንት አስራ ስድስት፣ አስራ ስድስት ሃያ አራት ሃያ አራት ሲደመር ስምንት ሰላሳ ሁለት አለ ሰላሳ ሁለት ሲደመር ስምንት ስንቶ ሆነ? አርባ አርባ ሲደመር ስምንት ስንት ነው? አርባ ስምንት ስለዚህ ምን ማለት ነው? አሁን ስድስት ሲባዛ በስምንት ስንት ነው ማለት ነው። አርባ ስምንት ስንት ይሆናል ማለት ነው። ምክንያቱም ማባዛት የምን ጸባይ ስላለው ነው? አሁን በዚህ ተጠቅመን ያገኘን የቅይር ጸባይ ስላለው ይህ ማለት ስድስት ሲባዛ በስምንት ከምን ጋር እኩል ነው? ስምንት ሲባዛ ስድስት ጋር እኩል ነው ማለት ነው። ሶ ማባዛት የቅይር ጸባይ ስላለው ይህን መጠቀም እንችላለን ማለት ነው። ግልጽኔ ብዬ አስባለሁ። ሌላው ስንት ነው ስምንት ሲባዛ በስምንት፣ ስለዚህ እችን አንዷን መቀነስ ነዋል ስንት ነው ማለት ነው ስልሳ አራት ይሆናል ማለት ስልሳ አራት ይሆናል ማለት ነው። እንግዲህ ይህን ለማየት ሞክረን ነበር ባለፈው ጊዜ ቤታችንንም ጨምሮ ማለት ነው። ስለጊዜ ቤት አንዳንድ ነገሮችን ለማየት ሞክረናል። ይህንንም ለማየት ሞክረናል። ጊዜ ቤታችን ግን እንደነገርኳችሁ ሁሌም ቢሆን በመሸምደድ ወይም ማወቅ መቻል አለብን ማንኛውንም ለመስራት ስለሚያስፈልገን ማለት ነው። ስለዚህ እነዚህን ካየን እስቲ አንድ አንድ ጥያቄዎች ወደ አንዳንድ ከበድ ያሉ ወይም ሁለት እና ከዚያ በላይ የሆኑ ሲባዙ እንዴት ነው የምናባዛቸው የሚለውን ለማየት እንሞክራለን። እንደነገርኳችሁ ማባዛት ግን የራሱ የሆነ ምን አለው ማለት ነው። የቅይር ባህሪ ያለው፣ የስርጭት ባህሪ ያለው፣ ባህሪዎቹን እናያለን ማለት ነው ወደፊት። ስለዚህ አሁን ምን ማለት ነው ቁጥሮቹን እንዴት ነው ሁለት አሁን ለምሳሌ ባለ አንድ አሃዝ ነበራል። አሁን ግን በሁለቱም ሳይዝ ስንት አሃዝ ሲሆን ሁለት አሃዝ ሲሆን ለምሳሌ ሁለት አሃዝ ማለት አስር አስራ አንድ ሲባዛ በአስር ለምሳሌ ሁለቱም ደግሞ ባለ ሁለት አሃዝ ነው። ስለዚህ ይህን ስታባዙ እንዳይከብዳችሁ ምደብ ታደርጉት ማለት ነው። አንዱን ከላይ አንዱን ከስር እንጽፋለን ማለት ነው በዚህ መልክ። ስለዚህ እንዴት እናደርጋለን? ይኸው አስራ አንድ ከላይ ጻፍናት። የመጀመሪያውን ሁሌ ከላይ መጻፍ ትችላላችሁ። ከዚያ አስርስ ከየት ወዴት ነው የምጽፉት ማለት ነው። የመጨረሻውን ቁጥር ከመጨረሻው ያው ዜሮ። ከዚያ አንድን ደግሞ ከአንድ ጋር በመሃል ማባዛት እንደሆነ እንዳረሱት ምን ታደረጋላችሁ ማለት ነው ሲባዛ ታደረጋላችሁ። ሳይኑ መረሳት የለበትም ስለዚህ ሲጀምራላችሁ ሲጀምሩ ምንድን ነው ከቀኝ ወደ ግራ ነው የምንሄደው። ስለዚህ ዜሮን ከስንት ጋር ነው የመጀመሪያ የምታባዙት? ከአንድ ጋር ዜሮ ሲባዛ በአንድ ምንድነው? ማንኛውን ቁጥር ከዜሮ ጋር ከተባዛ ስንት ነች ብለን ዜሮ አይደል? ያው ዜሮ። አሁንም ዜሮ ከስንት ጋር ትባዛለች? ከኔክስት ቁጥር ዜሮ ሲባዛ በአንድ ስንት ነው? ሆኖ ዜሮ። ኔክስትስ አንድ ነች አይደል? አንድ ሲባዛ በአንድ ስንት ነች? አንድ። አንድን ከአንድ ጋር እናባዛለን። ኔክስት አንድ ሲባዛ በአንድ ስንት ነው? አንድ። ስለዚህ ሲጽፉ አንድ ወደ ውስጥ ገባ ብላችሁ ወይም አንድ ወደ ቀኝ ይቅርታ፣ አንድ ወደ ግራ። ስለዚህ ይኸው አንድ ቁጥር እንዘላለን ማለት ነው። ስለዚህ አንድ ሲደመር አንድ ሲባዛ በአንድ ዘሙ ኛው ስንት ነው? አንድ ድጋሚ አለ። ከዚያስ ሁለቱን ቁጥሮች መደ ስለዚህ ዜሮ ጋር ዜሮ ሲደመር ዜሮ ምንም ስለሌለው ዜሮ ሲደመር ዜሮ ዜሮ ዜሮ ሲደመር አንድ አንድ ዜሮ ሲደመር አንድ አሁንም አንድ ስለዚህ ስንት ነች ማለት ነው መቶ አስር ነች ማለት ነው ስለዚህ አስራ አንድ ሲደመር አስራ አንድ ሲባዛ በአስር ስንት ነች ማለት ነው መቶ አስር ትሆናለች ማለት ነው መቶ አስር ትሆንልናለች ማለት ነው በዚህ መንገድ ማግኘት እንችላለን ማለት ነው። እስቲ ሌሎችን እያየን እንሄድ። ለምሳሌ አስራ ሰባት ሲባዛ በአስራ ሁለት ተጠይቃችሁ ልበላችሁ። አስራ ሁለት ሲባዛ በአስራ ሰባት ተጠይቃችሁ ልበላችሁ። ሰው ይሄንን ለማወቅ አሁን ጊዜ ቤት የለንም አይደል? ምክንያቱም ስለ አስራ ሰባት አልወራንም። ስለዚህ እንዴት ነው የምታደርጉት? እንደነገርኳችሁ የመጀመሪያው ሁሌም ማድረግ ያለብን ከላይ ያለችውን መጀመሪያ ላይ መጻፍ። ይኸው አስራ ሰባትን ከላይ እንጽፋለን ሁለትን ከየት ነው የምትጀምሩት? ከቀኝ ብያለዋል። ከቀኝ ወደ ግራ እንጽፋለን ማለት ሁለት፣ ከዛ አንድ ነጫል አንድ ነጫል። ሁለቱ ሳይኖች እንዳይረሳ ማባዛት መሆኑን እናሳያለን ማለት ነው። ከዛ ማባዛት ሲጀምሩ እንዴት ነው የምትጀምሩት? የመጨረሻውን ወደ ግራ ወይም ከቀኝ ወደ ግራ ሁን እያባዛችሁ እንመጣ። ስለዚህ ሁለትን የመጀመሪያው ቁጥር ስለሆነ ከስንት ጋር ነው የምናባዛው? ከሰባት ጋር። ሁለት ሲባዛ በሰባት ስንት ነች? ሁለት ሲባዛ በሰባት ስንት ነች? አስራ አራት አይደል? አስራ አራትን አንድ ላይ ማውረድ እና መጻፍ አንችልም። ስለዚህ ምንድነው ታደርጉት ማለት ነው፣ መጀመሪያውን ቁጥር ትጽፉና ከዛ አንድ ቀረኝ ትላላለህ አንድ አለኝ። ስለዚህ አራትን ጽፌ ስንት አለኝ እዚህ ጋር አንድ አለኝ እንላለ። ይቺ አንድ ኔክስት ቁጥር ላይ ምን ትባላለች ትደመራለች ማለት ነው ሶ አሁን ደግሞ ምን ሁለትን ከስንት ጋር ታባዛላችሁ? ከአንድ ጋር ሁለት ሲባዛ በአንድ ስንት ነች? ሁለት አይደል ፣ ቅድም አንድ አለኝ ብለን ነበረ። ስለዚህ እንደምራታለን ብያለሁ። ስንት ነች ማለት ነው ከአንድ ጋር ሶስት ኔክስት ያለችው ምድረች አንድ። አንድን ደግሞ ከስንት ጋር እናባዛል? ከሰባት ጋር አንድ ሲባዛ በሰባት ስንት ነች? ሰባት አለ። ስለዚህ አንድ ወደ ግራ ገብተን ነው የምንጽፈው ብለን ይኸው ሰባትን ከሶስት ጋር እናደርጋታለን ማለት አንድን ከስንት ጋር አሁን ደግሞ ከአንድ ጋር ስናባዛ ስንት ነች? አንድ ኔክስት። ምን እንደውም የምታደርጉት መደመር ይሆናል ማለት ነው። ስለዚህ ሲደምሩ ከአራት ትዩ ወይም በአራት ጋር ያለ ምንም ቁጥር ስለሌለ አራት ሲደመር ዜሮ ሶስት ሲደመር ሰባት አስራት። አሁን አስርን እዚህ ጋር መጻፍ እንችላለን? እንዴ፣ አንችልም። አስርን ሙሉ እዚህ ጋር መጻፍ አንችልም። ስለዚህ ምን ምንድነው የምትለው ዜሮን ጽፌ አንድ አለ። ስለዚህ ዜሮ ጽፋችሁት ስንት አላችሁ? አንድ አለ። ይህች አንድ የሚቀጥለው ሮ ላይ ምን ትላለች? ትደመራለች። ስለዚህ ዜሮ ሲደመር አንድ አንድ። እዚህ ጋር አንዳለች ብለን ይብለን ይልበ እሷ ስትደመር ስንት ሁለት ሆነች። ስለዚህ ስንት መጣል መልሳችን መጨረሻ ላይ ማለት ሁለት መቶ አራት ትመጣለህ ስለዚህ 17 ሲባዛ በአስራ ሁለት በቀላሉ ስንት ነው ማለት ነው? 204 ይሆናል። 204 ይሆናል። ሰው ግልጽ ነው ብዬ አምናለሁ። እስቲ ሁለት ጥያቄዎችን እንሰራና የዛሬውን ክላስ የምና በቃ ይሆናል ማለት ነው። ተከታተሉ። ኔክስት ላይ ስሩ የተባል ነው። ባለ ሁለት አስ ቁጥር ስለሆነ እንስራ። ስለዚህ 22 ሲባዛ በ24 ነው የመጀመሪያው? ንገሩን ያሉት። ሌላኛው ደግሞ ያሉኝ ምንድነው 56 ስድስት ሲባዛ በ73 ነው የተባልነው ማለት ነው። ስለዚህ 56 ሲባዛ በ73 እና 22 ሲባዛ በ24 ሰርተን እንጨርሳለን ማለት ነው። ሶ እንግዲህ የመጀመሪያው ስቴፕ ማድረግ ያለብን ምንድነው? አጻጻፉን አወቅነዋል። ቁልቁል ነው የምንጽፈው ማለት ነው። ቁልቁል ስጽፉ እንዴት ነው ያልኳችሁ? 22ን ከላይ እንጽፋለን። ኔክስት ያለችው ሀ አራትን ስጽፍ ግን ዝም ብለን አንጽፋትም። ስለዚህ ምንድን ማለት ከቀኝ ወደ ግራ እንጽፋለን ማለት። ስለዚህ አራትን ከሁለት ጋር ሁለት ደግሞ ይህች ከዚች ጋር በሁለቱ መካከል ማባዛት እንዳለ ለማሳየት በዚህ እናደርጋለን ማለት። ስራ እንጀምራለን። ስለዚህ ስታባዙ የሚጀምሩ ከየት ነው የሚጀምረ? ከዚህኛው በዚህኛው በኩል ከቀኝ ወደ የት ነው የሚመጡት? ወደ ግራ። ስለዚህ አሁን ከአራት ነው የሚጀምሩ። አራት ሲባዛ በሁለት አራትን ከሁለት ጋር አሁንም አራትን ከስንት ጋር ታበዛዛቻላችሁ? ከሁለት ጋር። አራት ሲባዛ በሁለት አሁንም ስንት ነው? ስምንት። ኔክስት ውስጥ አሁን አራት ጨርሳልቻል። ስለዚህ አሁን የቀረ ምን? የሁለታል። ሁለትን ደግሞ ድጋሚ ከስንት ጋር? ከሁለት ጋር። ሁለት ሲባዛ በሁለት ስንት ነች? አራት። ስጽፏት አንድ ዘላችሁ ነው ማለት ወደዚህ። ስለዚህ ወደ ግራ አንድ ዘለን ይኸው ከስምንት ጋር የለም፣ አራት ስትችላለች። አራት ሁለት ሲባዛ በሁለት ድጋሚ አራት ይኸው አሁን ምን ታደርጋላችሁ ማለት ነው? ሁለቱን ትደምሩታላችሁ ማለት ነው። ስለዚህ ስምንት ሲደመር ዜሮ ስንት ነው? ስምንት ስምንት ሲደመር አራት ስንት ነች? አስራ ሁለትል ስለዚህ አስራ ሁለትን ቀጥታ መልሳችን ላይ እንፅፍም። ስለዚህ ምታለኩት ማለት ነው። ሁለት እንጽፌ አንድ አለኝ እንላለን ማለት ሁለት እንጽፋችሁ አንድ አላችሁ። አንድ የቱ ጋር ትደምራላችሁ? እዚህ ይችኛዋ ሮ ላይ ወይም የሚቀጥለው ረድፍ ላይ እንደምራታል። ስለዚህ ዜሮ ሲደመር አራት ስንት ነው? አራታል ሲደመር አንድ አምስት። አንድ አለኛልናትን አሁን አራት ላይ የደመርናት ስንት ሆነች ማለት አምስት። ስለዚህ አምስት መቶ ስንት ሆነ ማለት ነው? ሀያ ስምንት ሆነ ማለት ነው። ስለዚህ አሁን ሀያ ሁለት ሲባዛ በሀያ አራት ስንት ሆነ መጣን? አምስት መቶ ሀያ ስምንት መጣልን ማለት ነው። አምስት መቶ ሀያ ስምንት መጣ ማለት ነው። ኦኬ እሺ። ሌላኛው ደግሞ ስንት ነው የተነገረን ደግሞ? አሁን ሀምሳ ስድስት ሲባዛ በሰባ ሶስት አሁን ይሄ ማለት ምን ማለት ነው ብለናል። እንግዲህ 56ን 73 ጊዜ ደምሮት እያለ ነው። ስለዚህ አሁን ከባድ ነው አይደል? ስለዚህ ምን ታደርጋላችሁ ነው 56 ሲባዛ በ73 ጊዜ ቤትም ስለሌለ እንዴት ነው የምታደርጉት ማለት ነው? ከላይ መጻፍ እንችላለን። መቀየር ባህሪም ስላለው አቀይራችሁ መስራት ትችላላችሁ። መልሱ ተመሳሳይ ነው። ለምሳሌ ቅድም የመጀመሪያውን ቁጥር ሁሌ ከላይ ነበር። ለምሳሌ ሁለተኛውን ቁጥር እዚህ ጋር ከላይ ነው ያው 73 ነው ከሶስት ጋር አምስትን በሁለቱ መካከል ሲባዛ ታደረጋለች ማለት ነው። ኔክስት ወደ ስራ ስንገባ ስድስት ሲባዛ በስንት በሶስት ስድስትን ከሶስት ጋር ታባዛለች ስንት ነው? አስራ ስምንት አለ። ስለዚህ አሁን አስራ ስምንትን ቀጥታ መልሴ ላይ አንጽፍም ብለናል። ስንት ትጽፋላችሁ? ስምንትን ጽፌ ስንት አለ ትላላችሁ። አንድ አለ ትላላችሁ ማለት ነው። አሁን ደግሞ ኔክስት ያለችው ምንድነው? ስድስትን በሰባት ማባዛት ማለት ስድስትን ከሰባት ጋር ስታባዙ ስንት ነው? አርባ ሁለት አለ አንድ ለን ብለን ነበራል። ስለዚህ አሁን ስንት አርባ ሶስት፣ አርባ ሶስትን አሁን ቀጥታ ነው የምንጽፋታል፣ ምክንያቱም ከዚህ በኋላ የሚባዛ ቁጥር ስለሌለ ቀጥታ ትጽፏታላችሁ አላችሁ ማለት ነው። ቅድም ግን ለምንድነው አስራ ስምንትን ቀጥታ ያልጻፍናት? የሚባዛ ቁጥር ነበር፣ ስድስትን ከሰባት ጋር የሚባዛ ቁጥር ስላለ አንጽፉም። ግን ካለቀ አሁን ከስድስት ጋር ሌላ ቁጥር ይልማል። ስለዚህ አልቋል ማለት ስለዚህ ምን ማድረግ እንችላለን? ሙሉን እንጽፋለን ማለት ነው። ሶ ይህን በደንብ ያዙ ማለት ነው። ሌላው ስንት ነው አምስትን ከስንት ጋር አሁን ታባዛላችሁ? ከሶስት ጋር አምስት ሲባዛ በሶስት አሁንም ስንት ነው? አስራ አምስት አይደል? ስለዚህ አሁን አስራ አምስትን ሙሉ ለሙሉ አንጽፋትም፣ ምክንያቱም አምስት ሌላ ቁጥር አላት ከሰባት ጋር መባዛት። ስለዚህ አንድ አለ ይላል። ስለዚህ አምስትን ጽፌ ስንት አለ ብለ ንጽፈል። አንድ አለ። አምስትን ከሰባት ከስት አድርጉት፣ ስንት ነው አሁን? ሰላሳ አምስት አይደል? ከአንድ ጋር ሰላሳ ስድስት አሁን ስጽፎ ስንት ነው? ሰላሳ ስድስትን ሙሉ እንጽፋለን፣ ምክንያቱም ለምንድን ነው ከዚህ ቁጥር ቡጭ ሌላ ስለሌለ የሚባዛ ማለት ነው። ከዚህ በኋላ ምንድን ነው ማለት ነው? ሁለቱን ያገኘናቸውን እንደምራለን ማለት ስለዚ ስለዚህ አሁን በስምንት ዩ ዜሮ ስለሆነ ስምንት ሲደመር ዜሮ ስምንት። ሶስት ሲደመር አምስት ስንት ነው? ሶስት ሲደመር አምስት ስምንት። አራት ሲደመር ስድስት ስንት ነው? አስር። ስለዚህ አስር ሙሉ አንጽፍ ማለት ዜሮን ጽፌ ስንት አለኝ ይላሉ፣ አንድ አለ። አንድን ከ የሚቀጥለው ሮጋ ወይም ረድፍ ጋር እንደምራለን ስለዚህ አንድ ሲደመር 0 1፣ ሲደመር 3 4። ስለዚህ ስንት መጣ ማለት ነው? 4088 የምትል መልስ አገኘን ማለት ነው። ይሄ ይሆናል ማለት ነው። የማባዛት የቅይር ባህር ያለው ስላችሁ ምን ማለት ነው? 56 ሲባዛበት 73 እና 73 ሲባዛበት 56 ተመሳሳይ 488 ነው። ሶ እንትን ካላችሁ ግን እንስራው ሳንቀያየን ማለት ነው። 56 ሲባዛ 73 56 መጀመሪያ ጻፍን፣ ከዚያ 73 3 7 ሁለቱን እናባዛለን። 3 ሲባዛ በ6 ስድሉ 8 አይ ወይም 18 ይቅርታ 18 18 ሙሉ ለሙሉ ጽፋላችሁ አያጽፉም። ስለዚህ ስንትን ትጥላላችሁ? ስምንት ጽፌ አንድ አለኝ እንላለን። አንዷ የሚቀጥለው ትደምራለች 15 ከአንድ ጋራ 16 አስራ ስድስት አሁን መጻፍ እንችላለን ምክንያቱም ከሶስት በኋላ ሌላ የሚያባዛው ቁጥር ስለሌለ ማለት ነው። ኔክስት ያለችው ሰባት ነች። ሰባት ሲባዛ በስንት ነው የምትላለው ማለ መጀመሪያ በስድስት ሰባት ሲባዛ በስድስት ስንት ነው? ሰባት ሲባዛ በስድስት አርባ ሁለት ስለዚህ አሁን አርባ ሁለቱን ሙሉ ለሙሉ አንጽፍም፣ ምክንያቱም እዚች ጋር ስንት ትላለች ድጋሚ የምታበት ስለዚህ ምን አለ ማለት ነው። አራትን ሁለትን ጽፌ ስንት አለኝ እላለሁ አራት ስለዚህ ሁለትን ጽፉና ስንት አላችሁ ማለት ቀሪ አራት ይቻ አራት የትጓት ይጀምራል የሚቀጥለው ላይ ይጀምራል ማለት ስለዚህ አሁን ሶስት ሰባት ሲባዘባ አምስት ትሰራለች ሶስት ሰባት ሲባዘባ አምስት ስንት ነው ሰላሳ አምስት አል ሰላሳ አምስት ከአራት ጋር ስንት ሆነች ሰላሳ ዘጠኝ ስለዚህ አሁን ሰላሳ ዘጠኝ ግን ምን ታደረጋላችሁ ሙሉ ነው ምት ይው ሰላሳ ዘጠኝ ስለዚህ አሁን ምን ታደረጋላችሁ ማለት ነው ሁለቱን ቁጦች ትደምሩታላችሁ ማለት ነው ስለዚህ ስምንት ላይ ስምንት ሲደመር ዜሮ ስምንት ስድስት ሲደመር ሁለት ስምንት፣ አንድ ሲደመር ዘጠኝ አስራት። ስለዚህ አሁን አስርን ዜሮ ጽፌ ስንት አለ? አንድ አለ። ዜሮ ሲደመር አንድ ስንት ነች? ዜሮ ሲደመር አንድ አንድ። ሲደመር ሶስት አራት። ያው ተመሳሳይ ውጤት ነው አለ ይመጣል፣ አራት ሺህ ሰማንያ ስምንት፣ አራት ሺህ ሰማንያ ስምንት። ስለዚህ ሒሳብ ላይ ምን ይባላል ማለት ነው ማባዛት የቅይር ባህሪ አለው ይባላል ማለት ነው። ባንክ ከለጋ ብታቀያየሩት ቦታ ምንም አይነት የመልስ ልዩነት አያመጣም የሚለው ኮንሰፕት ነው ማለት ነው። ሰው እንግዲህ ማባዛት ላይ ያሉንን ትንሽ ነገሮች ለማየት ሞክረናል በትናንሽ ቁጥሮች። ኔክስት ላይ ደግሞ በጣም ተለቅ ተለቅ ያሉ ቁጥሮች እንዴት በቀላሉ አባዝታችሁ ማግኘት ትችላላችሁ የሚለውን ለማየት እንሞክራለን። አብራችሁን ስለቆያችሁ በጣም አድርጌ አመሰግናለሁ ቪዲዮዋችንን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ